አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት ስድስት በዚች ቀን ከግብፅ ደቡብ ዳፍራ ከሚባል አገር የከበረ አባት አባ ይስሐቅ ምስክር ሆኖ አረፈ። ለዚህም ቅዱስ በሌሊት ራእይ የእግዚአብሔር መልአክ ተገልጾለት የሰማዕትነትን አክሊል ትቀበል ዘንድ ጣዋ ወደሚባል አገር ይሄድ አለው። ከዚያም በነጋ ጊዜ ከመሄዱ በፊት አባትና እናቱን ሊያሰናብት ሊሰናበታቸው ተነሳ ሁለተኛም የእግዚአብሔር መልአክ መጥቶ ከሀገሩ እስከ ወጣውና ሀገረ ጣዋ እስከ ደረሰው ድረስ እነርሱ በላዩ እያለቀሱ አልለቀቁትም። በደረሰም ጊዜ መኮንኑን በዚያ ከውሽባ ቤት አገኘው። ከዚያም በወጣ ጊዜ በክብር ባለቤት በጌታ ኢየሱስ ክርስቶስ የማምንን የክርስቲያን ነኝ ብሎ በመኮንኑ ፊት በግልጽ ጮኸ። ከኒቅዩስ ሀገርም እስኪመለስ ቅዱሱን ወስዶ እንዲጠብቀው ከወታደሮች አንዱን አዘዘው። ከዚያ ወታደርም ጋራ ቅዱስ ይሳቅ አልፎ ሲሄድ በመንገድ ዳር የተቀመጠ አንድ ዕውር የእግዚአብሔር ቅዱስ ወይ ቅርበለኝ፣ አይኖቼንም አድንልኝ ብሎ ለመነው። አባ ይስሐቅም የክብር ባለቤት ጌታችን ኢየሱስ ክርስቶስን ስለዚያ ዕውር ለመነው። ያን ጊዜም አይኖቹ ተገለጡ። ይህንንም ድንቅ ተአምር ወታደሩ አይቶ በክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አምኖ የክርስቲያን ወገን ሆነ። መኮንኑን በተመለሰ ጊዜ ያ ወታደር በመኮንኑ ፊት በክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ በመታመን ሰማዕት ሆኖ አክሊል ተቀበለ። ከዚህም በኋላ መኮንኑ ቅዱስ ይስሐቅን ጽኑ ስቃይን አሰቃይቶ ወደ አገረ ብንሳ ሰደደው። በዚያም አሰቃዩት። በመርከብም ሲወስዱት የጽዋ ውሃን ለመና ለመናቸው ከቀዝቃ ቀዛፊዎችም አንዱ አንድ አይኑ የታወረ ውሃን በጽዋ ሰጠው። የከበረ ይሳቅም ያን ውሃ ላይ ረጨ፣ አይኑም ድና እንደሌላ ይቱ ሆነች። ጽኑ ስቃይን የሚያሰቃዩት የብህንሳ ሀገር ሰዎች ይህን ድንቅ ስራ ባዩ ጊዜ ወደ መኮንኑ ወሰዱትና ብትገድለውም ብትተወውም አንተ ታውቃለህ አሉት። መኮንኑ ራሱን በሰይፍ እንዲቆርጡ ወዲያውኑ አዘዘ። የከበረች ራሱንም ቆረጡት፣ የምስክርነት አክሊልንም ተቀበለ። ከዚያም ምእመናን ሰዎች ነበሩ። የአባ ይስሐቅን ስጋ በሰረገላ ጭነው በበሮች እያሳቡ ዳፍራ ወደምትባል አገሩ አደረሱት። ያሻግሩትም ዘንድ መርከብ ባላገኙ ጊዜ ተሸክመው አሻግረው ወደ ቤቱ አደረሱት። ቤቱንም አፍርሰው በስሙ ቤተ ክርስቲያን አድርገው ሰሯት። ስራዋንም ስጋውንም በውስጧ አኖሩ። ከእርሱም የሚያስደንቁ ብዙዎች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን እኛንም በዚህ እውነተኛ ምስክር ጸሎት ይማረን በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለይስቅ በትግሥተ ሕማም ዘታየለ ቀኖታ ሐፂን ርዕሱን አመውስተእዝኑ ተተክለ ኢተግህሰ አዲ ወይታ አንተለ ወድኅረ በመጥባየ አጽፋረ እዴሁ ተነቅለ እንዘይ ወድዩ በቁስሉ ግንፋለ። በዝችም ቀን የእስክንድርያ ቄስ የከበረ አባት አባ መቃርስ አረፈ። ይህም ቅዱስ በአባቱ በሚቀድመው በታላቁ በክቡር አባ መቃርስ ዘመን በአዝ ላስቄጥስ ገዳም አባት ሆኖ ብዙ ትሩፋትን ሠራ። ስለ እርሱም እንዲህ ተባለ። ዘመሚት ነግሳው ገደላት። ከዚህም በኋላ ተጸጽቶ ነፍሱን ገሰጻት። ስለ ዘመሚቷም ሞት በበረሃ ወዳለ ወንዝ ወርዶ ስጋውንም ለዘመሚት ገልጦ እንደ ዝልጉስ እስኪሆን በዚያ ስድስት ወር ኖረ። ከዚህም በኋላ ወደ በአቱ ተመለሰ መቃርስ እንደሆነ ማንም አላወቀውም። አንድ ጊዜም እየጸለይ አምስት ቀን አምስት ሌሊት ቆመ። ልቡም ወደ ሰማይ ተመስጧል፣ ሰይጣናትም እስከ ተቃጠሉ ድረስ ይቺ ትጋትና ተጋድሎ ከሰራው ትሩፋት ሁሉ ትልቃለች አሉ። እንደዚህ አንድ ጊዜም የራእይትን ቦታዎች ሊያይ ወዶ ወደ በረሃ ውስጥ ገባ። አስር ቀኖችም እየተጓዘን ወረ በሚመለስም ጊዜ ምልክት ሊሆኑት መንገዱን እንዳይስት ለምልክት የሚያኖራቸው ሸንበቆዎች ከእርሱ ጋር ነበሩና በየመንገዱ ተከላቸው። በደከመም ጊዜ ጥቂት ሊያርፍ በምድር ላይ ተኛ። ተኝቶ ሳለም እነዚያ ሸንበቆዎች ሰይጣን ነቀላቸው አስሮን በቅዱስ መቃር ስራ እስጊያኖራቸው በነቃም ጊዜ አያቸውና ወዲያውኑ አጣቸው። አደነቀ እንዲህ የሚል ቃልን ሰማ መቃርስ ወ የሃይማኖት ካለ አታወላውል በሸንበቆችም አትታመን የእስራኤልን ልጆች በበረሃ ሲመራቸው የነበረ የብርሃን ምሰሶ እርሱ እንደሚመራህ እመን እንጂ አትጠራጠር ወዲያውኑ የብርሃን ምሰሶ አይቶ ተመለሰ ከዚህም በኋላ በጎዳና ሳለ ተጠማ እግዚአብሔርም ከበረሃ አላሞች አንዲቷን ላከለት ወተቷንም ጠጥቶ ረካ ወደ በዓቱም ተመለሰ በአንዲት ቀንም ጅብ ወደ እርሱ መጥታ ልብሱን ይዛ ትስብ ጀመር። እርሱም እስከ ዋሸዋ ተከተላት። ሶስት ልጆቿን አወጣችለት። ባያቸውም ጊዜ እውሮች ሆነው አገኛቸው። ከልቡናዋም አሳብ የተነሳ ያችን ጅብ አደነቃት። ግልገሎቿንም ይዞ በአይናቸው ውስጥ ምራቁን ተፋ። አዳኝ በሆነ በመስቀል ምልክትም አማተበባቸው። ያን ጊዜ ድነው ከእናታቸው ኋላ ሮጡ ጡቷንም ጠቡ ከዚህ በኋላም ወደ በዓቱ ተመለሰ እርሷም የበጉ አጎዛ አመጣችለት እርሱም ተቀብሎ በላዩ እየተኛ እስከሚያርፍበት ጊዜ በእርሱ ዘንድ አኖረው በአንዲት ጊዜም ደግሞ ልብሱን ለውጦ በህዝባዊ አምሳል ሆኖ ወደ አባ ባኩሚስ ገዳም ሄደ በታላቁም ጾም ሳይበላ ሳይጠጣ አርባ መዓልት አርባ ሌሊት ቆመ የሚሰራውንም እንደቆመ ይታታ ነበር እንጂ አይቀመጥም። መነኮሳቱም አባ ጳኩሚስን ይህን ሰው ከእኛ ዘንድ አውጣው ስጋ የለውም እና አሉት። አባ ጳኩሚስም ስራውን ይገልጥልኝ ዘንድ እግዚአብሔርን እስከምለምነው ታገሱኝ አላቸው። በለመነውም ጊዜ የእስክንድሪያው መቃርስ እንደሆነ እግዚአብሔር አስረዳው። በዚያንም ጊዜም አባ ጳኩሚስና መነኮሳቱ ሁሉ ወደ እርሱ ሄደው እጅ ነሱት። ከእርሱም ቡራኬ ተቀብለው ደስ ተሰኙበት። ወደ ቤተ መቅደስም ከእሳቸው ጋር አስገቡት። በገዳም ውስጥ በስራቸው በመመካት በባልንጀሮቻቸው ላይ የሚታበዩ የዚህን ቅዱስ አባት የአባ መቃርስን ጸጋውን አይተው ትሑታኖች ሆኑ። ከዚህ በኋላም ወደ በአቱ ወደ አስቄጥስ ገዳም ተመለሰ። በእስክንድርያ አገርም ዝናብ በተከለከለ ጊዜ ዝናብን እንዲያወርዳ አንበጣንም እንዲያጠፋ ወደ እግዚአብሔር አብሮት ለመጸለይ ወደ እርሱ ይመጣ ዘንድ ሊቀ ጳጳሳት አባ ጢሞቴዎስ እየማለደ ላከበት። ያን ጊዜም ተነስቶ ወደ እስክንድርያ አገር ሄደ። ሕዝቡም በታላቅ ደስታ ተቀበሉት። በልቡም ጸለየ፣ ብዙ ዝናምን ዘነመ። ከዝናም ብዛት የተነሳ ምድሪቱ ትጠፋለች ብለው እስኪ ያስቡ ድረስ ሁለት መዓልት ሁለት ሌሊት እየዘነበን ወረ። እጅግም ፈርተው አባታችን ወይ ዝናሙን አስወግዶ በልክ ይሆን ዘንድ እንዳንጠፋ ስለ እኛ ወደ እግዚአብሔር ጸልይ ብለው ለመኑት። ያን ጊዜም ጸለየ፣ ዝናሙን በርቶ በእግዚአብሔር ቸርነት ፀሐይ ወጣላቸው። ይህም አባት ብዙ ታላላቅ ትሩፋቶችን ሰርቷል። እግዚአብሔርን በእጆቹ ድንቆች ታምራትን ገለጠ። ርኩሳን አጋንንትም ያደሩባቸውን ብዙዎች በሽተኞችን አዳናቸው። ይህም አባት የሰራቸውን በጎ ስራዎች ሊቆጥሯቸው የሚችል የለም። አንድ ሰው በጎ ስራ እንደ ሠራ የሰማ እንደሆነ ሰውየው እንደ ሠራው እስከሚሠራ አይተኛም። የክብር ባለቤት ስለሆነ ስለ ጌታችን ኢየሱስ ክርስቶስ ሥጋና ደም ክብር ምራቁን ሳይተፋ ስልሳ ዓመት ኖረ። መቶ ዓመት በሆነውም ተጋ። መቶ ዓመት ከሆነውና ተጋድሎውን ከፈጸመ በኋላ በበጎ ሽምግልና አረፈ። ለእግዚአብሔር ምስጋና ይሁን እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለመቃርስ ሊና መንፈዘ ተውቦ መንገላ አርያም ያንብር ኃይለ መለኮት አበቦ ወጓላቲሃ ለዝእብ እምማመ ኡረት ወተመንድቦ ህየንተ አህየወ ላቲ ባጻብይሁ አቲዎ አነዳ በግ ዋህበቶ አስቦ። በዝችም እለት የቅዱስ የስድሮስ አባት በንደላኦስ በምስክርነት አረፈ። ደግሞም የምንኩስናን ስራ ገንዘብ ካደረግኩ ይበቃኛል ብሎ ጵጵስና ልሾምም ያለ የጻድቁ የአባ አሞን የረፍቱ መታሰቢያ ነው። በረከታቸውም ከእኛ ጋራ ትኑር ለዘላለሙ አሜን። በዝችም ቀን ቅድስት ዲላጊ ከአራት ልጆቿ ጋራ ምስክር ሆና አረፈች። እነርሱም ሱርስ ህርማን፣ ያፋ ያፋ ናቸው። ይህችም ቅድስት በክብር ባለቤት ክርስቶስ የሃይማኖት የጸናች ናት። መኮንኑ አርያኖስም ሀገረ እስና በደረሰ ጊዜ ልጆቿን እየነዳች ተቀበለችው። በፊቱም ቆማ አርያኖስ ወይ ሰማይንና ምድርን በውስጣቸው ያለውን በፈጠረ በክብር ባለቤት ኢየሱስ ክርስቶስ የማምን ክርስቲያን ነኝ አለችው። ልጆቿም እንደ እሷ እኛ ክርስቲያን ነን እያሉ በግልጽ ጮሁ። መኮንኑም ሰምቶ ቁጣን ተመላ፣ ራሳቸውንም በሰይፍ ቆረጠ። ምስክርነታቸውንም ፈጽመው ነፍሶቻቸውን ወደ ክብር ባለቤት ኢየሱስ ክርስቶስ መላእክት ወሰዱ። በረከታቸውም ከእኛ ጋራ ትኑር ለዘላለሙ አሜን። ሰላም ለኪ ሰማይ ዲላጊ ሰናይተስም ዘሀገረ አስና ዘሀዳጊ ምስለ ደቂቅኪ አርባ እንበለትን ትጊ እምትሱኢ ለአማልት ወምጣነ ወእምእጣነ ታይርጊ ተመትሮ ክሳድ አብደርኪ ደርኪ ዋህረይኪ ዮጊ። በዚችም ዕለት ደግሞ ንጽሕናን ቅድስናን ድንግልናን ገንዘብ ያደረገች ተሐራሚት ሰሎም ያረፈች። ይህችም ቅድስ ወረብ ከሚባል አገር ናት። ወላጆቿም እግዚአብሔርን የሚፈሩ ናቸው። በበጎ አስተዳደግም አሳደጓት። ባደገችም ጊዜ እርሷ ሳትፈቅድ አንድ መኮንን አጭቶ በሰርግ አገባት። ያን ጊዜም አምላካዊ ኃይል ከልክሎት ወደ እርሷ መቅረብ አልቻለም፤ አባለ ዘሩ ተቀስፏልና። በእንደዚህም እያለች ራሷን ሰውራ በሌሊት ሄደች፣ በእግዚአብሔር ኃይል አመለጠች። ቅዱሳን ባሉበት ሁሉ በመዞር በጾም በጸሎት ተወስና እውነተኛ መንገድን ጌታ ይመራት ዘንድ በቀንና በሌሊት ትማልድ ኖረች ስትማልድ ኖረች። ጌታችንም ልመናዋን ሰምቶ ወደ ደብረ ሊባኖስ ገዳም አደረሳት የመላይት የሆነ አልባሰ ምንኩስናን ባባ ዮሐንስ ከማ እጅ ለብሳ የሰውን ልጅ የሚያስደነግጥ ጽኑ ገድልን ተጋደለች። በጾም በጸሎት በተመሰገነ ገድል ሁሉ የፍጹማን አባቶችን ጎዳና ተጓዘች። በመጻፈ ገድሏ እንደ ተጻፈ ብዙዎች ድንቆች ታምራቶችን እስከ ማድረግ ደርሳ ከዚህ በኋላ በሰላም አረፈች። እግዚአብሔር ለእግዚአብሔር ምስጋና ይሁን እኛንም በጸሎቷ ይማረን በረከቷም ከእኛ ጋራ ትኑር ለዘላለሙ አሜን። ሰላም እብ ለሰሎሚ የጠባብ ዘፀቃወአመ ኣር ዘትጥየለድ አምሳ አምሳለ ተገብሮታ ለንህብ ምስለ ደናግል ትተኣሰይ በቤተ ከብካብ ህልቀ አይለቀት ስጋሃ ለስቃየ የጻማ እጹብ እስከ ወደይዋ በንስቲት መስቦብ በዚች ምለት ገድሉን በሰይፍ የፈፀመ የከበረ አባት አባ ደናሲዮስ አረፈ። እግዚአብሔርን በጸሎቱ ይማረን ለዘላለሙ አሜን።

አመለሊ ህፃን መልእልተ ድማሄየ ይንበር እደከ ዘይምን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት ሰባት በዚች ቀን ለአባቶች ሊቃነ ጳጳሳት ሃያኛ የሆነ የከበረ አባት የእስክንድሪያ ሊቀ ጳጳሳት ሐዋርያዊ አትናቴዎስ አረፈ። ዛቅረብኩ ማህሌተ አዘኪሬ አይላፈ ምንለተጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጻፈ

ምሪሃ ለብጽት ቅድስት አርሴማ ጸሎታው በረከታ ያሉ ምስለ ኩልነ ሕዝበ ክርስቲያን ለዓለም ዓለም አሜን። የብጽት ቅድስት አርሴማ ታምር ነው። ጸሎቷና በረከቷ ማላጅነቷ በሁላችን በሕዝበ ክርስቲያን ላይ ጸንቶ ይኖር ለዘላለሙ አሜን። ጠዋት በሆነ ጊዜ ከምሥራቅ ሀገር ሁለት መነኮሳት በእጁ የመስቀል በትርን የያዘ በሚያስፈራና በሚያስደነግጥ አንበሳ መንፈስ ቅዱስ እየመራቸው ወደ አርመኔ ሀገር መጡ። ሲሄዱም እርሱ በፊታቸው ይሄዳል። ሲያርፉም እርሱ ከእነርሱ ጋር ያልፋል። ሌላ አንበሳ ያስደነግጣቸው ዘንድ በመጣ ጊዜ እርሱ ይረዳቸዋል ያድናቸውማል፣ በበትረ መስቀልም ያሻሻቸዋል። እንደዚህም እያደረገ ወደዚያ ቅድስና ወደ ቅድስት አርሴማ የመቃብር ቦታ ደረሳቸው። አስቀድሞ የተናገረውን ያን ሰው ከወዲህ ወዲያ ሲመላለስ አገኙት። ባያቸው ጊዜም ባያቸው ጊዜም በፊታቸው ሰገደ። እርስ በርሳቸውም በተቀደሰ ሰላምታ ሰላም ተባባሉ። እርሱም እናንተ ከወዴት ናችሁ? አላቸው። እነርሱም በፍጹም ፈቃዱ ወደዚህ ቦታ እግዚአብሔር አምላካችን አደረሰን አሉት። አንተስ ስራህ ምንድን ነው? ሃይማኖትስ ምንድን ነው? እርሱም መጀመሪያ እግዚአብሔር አምላኬን አላውቅም ነበር። ነገር ግን በአዳን አማልክቶችን አመልክ ነበር። ከመልካምም ስራ ምንም አልሰራም። በችግረኞችና በጦም አዳሪዎች ላይ ርኅራኄ፣ ቸርነት በልቤ ውስጥ አልነበረም። ነገር ግን የምህረት ባህርና የትዕግሥት ተራራ እግዚአብሔር ፈጽሞ ማረኝ ይቅርም አለኝ። እስከዚህችም ቀን አደረሰኝ። የደረሰበትን ሁሉ ከመጀመሪያው እስከ መጨረሻው ብዙ ነገራቸው። እነዚህ አመነኮሳት በሰሙ ጊዜ የእግዚአብሔርን ልዕልና አደነቁ። በሃይማኖት ባለ በዚያ ፍጹም አላዋቂ ሰው ላይ ገናና ተአምሩን ስለገለጠ ፈጽሞ ተደነቁ። ከዚያም በኋላ የቀናች የሃይማኖት ነገርንና የተለየች የመንኩስናን ስራ አስተማሩት ከጥቂት ቀናት በኋላ የመላይክትን አስኬማ ለበሱት። የትዕግስትን ባለቤት ሆነ። በዚያም የመነኮሳት ቤቶች ሰሩ፣ በእጃቸውም ስራ ኖሩ። በብጽት ቅድስት አርሴማ በቅድስት አትናስያ በ ሀያ ሰባቱ ሰማይታትም ስም ቤተ ክርስቲያን አነጹ። አህዮችና ግመሎች ለደብሩ አገልጋዮች እንዲጫኑ አደረጓቸው። በዚያም የመነኮሳት ቤቶች ሰሩ፣ በእጃቸውም ስራ ኖሩ። በብጽት ቅድስት አርሴማ በቅድስት አትናስያ በ27ቱ ሰማዕታት ስም ቤተ ክርስቲያንን አነጹ። አህዮችና ግመሎችን ለደብሩ አገልግሎት እንዲጫኑ አደረጓቸው። ለጾምና ለጸሎት ትህትናን ለመስራት ለፍቅር ተጠመዱ። በዚያም ገዳም ውስጥ መነኮሳት በዙ። ከቅዱሳን መነኮሳት ብዛት የተነሳ መቻል እስከ ተሳናት ድረስ በዚያ ስራ የቅድስት ንጽሕት አምላክን የወለደች የድንግል ማርያም ክብርና ገናናነት እየተናገሩ ብዙ ዘመን ኖሩ። በብፅዕት ቅድስት አርሴማ የማይቸርነት ብዛት እስከ ዛሬ ድረስ ታላቅ ተአምራት ተደረገ።